ሰላም ውድ ቤተሰዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በጣም በጣም የሚጣፍጥ ቢዛ አሰራር ይዥ መጥቻለሁ። ይው እያያችሁ በጣም ነው የሚጣፍጠው። በጣም ያምራል። በጣም አሪፍ የሆነ ቢዛ ነው። እስከ መጨረሻ ተከታተሉት። ቀላል ነው። ላይክ ሳብስክራይብ ደግሞ አትርሱ ብዬ አበረታቱኝ እና አሁን ይሄን ማይ እየተጠቀምኩ ነው ውሃ ማለት ነው። እና ይሄ ደሞ እርሻውን የሚባለው በአማርኛ በትግርኛ ደሞ ካሜራ ይባላል ማለት ነው። ካሜራ ያረኩት ነው ፈልጋችሁ መጨመር ብዙ ከሆነ ማብዛት ሁለት ማንካ፣ ትንሽ ከሆነ ደግሞ ትንሽ ማድረግ አለባችሁ እንደ አቅማችሁ ማለት ነው። ይሄ ደሞ ቤኪንግ ፓውደር ነው ትንሽ ያረኩበት ግማሽ የሻይ ማንኪያ ማለት ነው። ከዛ ዘባዴ ጨው ይሄድ ጨው ነው ማለት ነው። እርጎ ደግሞ አድርጎበታል ትንሽ እርጎ። በጣም አሪፍ ነው፣ ልስልስ እንዲል ያድርገዋል፣ እና በጣም ነው የሚጣፍጠው። ዲጂ መክሩት። ወይኔ፣ በጣም ነው የሚወደድኩት ማለት ነው። እና ይሄን ዘይት ደግሞ ትንሽ ነው ትንሽ ያርኩበት ማለት ነው። በጣም በጣም የሚጣፍጥ ቢዛ ነው። የቃየ ውጪ ከውጪ የተገዛ ነው የሚመስለው፣ ግን ቤታችን እንደዚህ አድርገን ሰርተን መብላት እንችላለን ማለት ነው። እሺ። እና አሁን እንደዚህ የለ ዱቄት አድርጌ ማለት ነው ያፈካሁት ነው። ለምን በአማርኛ ብዙም አይደለሁም። በአማርኛ ብዙ አማርኛ ስለምትከታተሉኝ እኮ ነው፣ አብዛኛው ማለት ነው። ሰብስክራይብ የምታሩልኝ ሰዎች አማርኛም ትግርኛም የማታውቁ ናችሁ ማለት ነው። እና በአማርኛ አደርገው ለዛ ነው። እና እንደዚህ አጥብቄ በጣም እንትን አድርጋለሁ ማለት ነው። እያየሁት ነው። አማርኛ ብዙም አልችልም ግን በአማርኛ ስር ልመስልኛ ነው ማለት ነው እንጂ ብዙ ጠፍተውብኛል። አማርኛ ልንጃ ከዛ አሁን ይኸው ቀደምኩት። ለግማሽ ሰዓት የሚሆን ገድኛዋለሁ ማለት ነው። ግማሽ ሰዓት በቂ ነው። ከዛ ይህ ሽንኩርት ደግሞ የራሱ የቤዛ ከታች የሚሆን የቤዛ ምንድን ነው የሚባለው ሳሳ ነው የሚባለው እሰራለሁ ማለት ነው።

በመጨረሻ ተከታታይነት በጣም አሪፍ የሆነ ቢዛ ነው። ትወድታላችሁ፣ ቤታችሁ ሰርታችሁ እንደዚህ መብላት ትችላላችሁ። እና አሁን እንደት ያለ ቅቅቅ አድርግ ከትለዋለው መጣም መድቀቅ አለበት ማለት ነው። ከዛ ይህን ሽንኩርት እየገላው ነው። ሽንኩርቱ በጣም አላት አለብን በደንብ

ከዛ እንደዚህ ከሆነ በኋላ ይበቃዋል። እንደዚህ ከሆነ በኋላ ማለት ነው እያችት በጣም የሚያ ከዛ ትንሽዬ ይሄ ምንድነው የዶሮ ስጋ ቅርሳ። የመኪና ድምፅ በር ላይ ስላለዎት ነው እና ከዛ የመኪና ውይ ቅርሳ በስማም የዶሮ ስጋ የድሮ ስጋ ነው። ያው ብዙ ማለት ነው። ስጋ ትንሽ ምከላ የሚሆን ነው። በጣም አሪፍ ነው። ይጣፍጣል፣ በጣም ይጣፍጣል ማለት ነው እና ትንሽ ጨዋ አድርግቤት አለው። በቃ ምን ቅመማት ምናምን አያስፈልግም ማለት ነው። እንደዚህ ብቻ መብሰብ አለበት በደንብ ከዛ በኋላ በቅተዋል፣ በስለዋል ማለት ነው። ይኸው በጣም የሚያመራና የደግሞ ትንሽ ሽንኩርትና ትንሽ ትማግን የሚሆን የደግሞ ዜት ዜቱን ነው። ከዛ ወደ ይሄን በቅቶልኛል እና እና አሁን ወደ መስራት እንገባለን። አሁን መጥበሻ ላይ መስሪያ ያለ ማለት ነው። ትንሽ ዘይት አድርጌ ያለው ከዛ፣ ይኸው በጣም ብጉሰዋል። በጣም አሪፍ ይሆነዋል። አሁን እንደዚህ አድርገን በእጃችን ማለት ነው፣ በፈለጋችሁት መስራት ትችላላችሁ እናንተ። ግን ዋናው ነገር ማለት ነው አሰራሩ እዛ ሊጡ ናይ ሲሰራ በጣም እዛ ላይ በደንብ መስራት አለብህ ማለት ነው፣ እንዲጣፍበት። አዎ እንደዚያ አድርጊን ማለት ነው። ትንሽ ግማሽ ሰዓት ለሚሆን ከዚህ አስቀምጠው ኩፍ እንዲል ትንሽ ወደ ላይ ኩፍ እንዲል ማለት ነው። አሁን ኩፍ ብለዋል፣ በጣም አሪፍ ሆነዋል። እና አሁን መስራት ትችላለህ ትንሽ ጠማጥም የሰራው ጠማጥም ከላይ አድርገዋለሁ ማለት ነው። ይህንን በጣም የሚያጣፍተው የሚያጠፍተው በደምብ አድርገዋ ከሰራችሁት ማለት ነው እና ሰብስክራይብ ማድረግ ነው አትርሱ እዲሽ ሰብስክራይብ ያርጋችሁ አባላታችሁ የዱም ድጃጅ ነው ማለት ነው ከላይ የሚሆነው በተለይ አዲስ ለሆናችሁ ማለት ነው፣ እዚህ ሀገር ባህረኛ ምናምን አዲስ ለሆናችሁ። ይህንን እኔ በመጀመሪያ አላውቅም ነበር እንደዚህ እንደሚሰራ ማለት እና ዩቱብ ላይ አይቼ ነው የሰራት። እና እናንተ ምን የማታውቁት ካላችሁ ማለት ነው አሰራሩን ማታውቃላችሁ፣ እንደዚህ ሰርተን መብላት እንችላለን ማለት ነው። በጣም ነው የወደዱት። አሰሪ ዎቼ ማለት መዳሜ በጣም ነው የወደደችው። ሁላችሁም በጣም ነው የወደዱት ማለት ነው። ለዚህ ደግሞ ሀዲያ ተሰጥቻለሁ ተሰጥቻለሁ ጥሩ አድርጌ ስሰራው ማለት ነው። እና ጥሩ አድርገን ከሰራን የሆነ ነገር ጥሩ ስንሆን ራሱ መጥፎ ስትሆን ነው እንጂ፣ ጥሩ ሰው ጥሩ ስራህን ጥሩ ከሆነ ሁሉም ነገር በዛው ነው የሚከፈልህ ማለት ነው። ትንኳንም ከዛው በጥርነት ብዙ ይከፈልሃል ማለት ነው እና አሁን እንደዚያ አድርገሽ ላይችል አሰሪዎች ሳበላችሁ በጣም ደስ አላችሁ። አያችሁት? በጣም ጨርሻለሁ ማለት ነው። በጣም አሪፍ ሆኖ በስለዋል። በጣም ነው የሚጣፍጠ አሁን እንደ ውጭ የሚመስለው ማለት ነው። ውጭ እንደተሰራ ነው የሚመስለው። በጣም እኮ በትንሽ ነው ያ ያደነቁት ቢዛ ነው ያያችሁት።